የት ሀገር ነው? አላውቅም። አላውቅም ማለት እንዴት አላውቅም? እኔ የት ነኝ ያለሁት ኢትዮጵያ ነው። እያወራው ያለሁት እናንተ ሰዎች፣ እሱ ይታያል፣ እኔም ታያለሁ። ማንሰጣ ስልኬ ስልኬን ማንሰጣ፣ አንቺ ነሽ እኮ የደወልሽ። አዲስ ነኝ የት ነው ያለችው? አሁን እኔማ አልጋ ስር ተኝቼ። የት? አዲስ አበባ ነው። የት ሰፈር ነው? መገናኛ። መገናኛ አራዳ መሆንሽ ነው አይደለ? ማነው ያስገባኝ አሁን? እኔ የቁንጫ ድንግል የምለይ ሰው አሁን አንቺ

ትግራይ ማ አገር ነው። የትኛው የትኛው ብሄር ነሽ? ተምቤን ነሽ? አጋሜ ነሽ? እንደርታ እንትናን የማረከው እንትናን የማረከው ማንን? ባጫ ደበሌ። አረ ተመቸሽኝ ብርሀኑ እንጂላ እናሱነ የማረካቸው አባትሽ እውነቷ ጀራሁም ሁላቸውም ተመራረኩ ተመራረኩ የእኛም

እኔ ለወጣት እንዴት አይነት ልጅ ያጋጠመኝ። በገቦ በዚ ሚዲያውን ደግሞ ፎሎ አላረግሽም አንችም፣ አንዳንድ ቀን መምጣት አለብሽ። እንደውም ትግሬና አማራ የምታስታርቂው አንቺ ትመስኛል። በህልሜ ሳይ ነበር የሆነች ሴት በኔ ማርቆት አላባት ይመዥ ሆ ታርቀናል፣ አስለንም ታርቀናል። ያው አብረን ነው የምንኖረው ጓደኞቼ፣ ማና ጓደኞቼ ዱባይ የሰፈር ዱባይ የሰፈር በቃ ዱባይ ቢሆን አይሻልም? መንገኛም ሸረኛም ስላለ ጁሚራ ጁሚራ፣ ይቺ ከንፈርማ ወደ ጁሚራ፣ ሌላ ቦታም አጥቶ እኔ ስለማውቀ ነው ብሉ ክለብ ሄደሽ

እዚያ ሰፈራ ሂጅ፣ አውቀዋለሁ ካልሽ፣ ሁሌ ይቺን ከንፈር አስመሻት ከንፈራ ተመልስሻለሁ ቢልልሽ ነበር። አይ ድንብልና፣ ድንብልና እቺን ከንፈር፣ እቺን ከንፈር ከቲዲኤፍ ውጪ የሚሰማት የለም። አይ ፋኖ ታጥፎ ከዚህ በኋላ ትግሬ አራት ጊዜ ይገባለች። አብደዣል። አራርጦ እንደገና መረቦግ ፋኖ እኮ ተበሳሽቷል። እንደውም አንቺ መቀመጫሽን ማስረከብ ያለብሽ ለፋኖ መሪ ነው። እርቅ ይፈጠር ከተባለ ትግሬ ወኔው ፒዲኤፍ ነው የሚጎርሳት ይችን ከፈር ትላለ፣ ውሸቷን እኮ ይሄን እኮ አንድ አማራ ነው የሚነጫት። ያ ዱባይ ለኔንም ታታልኝ። እንደውም ግንባር፣ እሺ ለኛ አማራ የምትወጂ ይመስላል እያስነጨሽ ሆነዋል። አማራ አውቄያለሁ፣ አውቄያለሁ። እኔ እንደ ቤተሰብ ሰብ እቀርባለሁ። ተውና አንተ ኦሮሞ አይደለችም፣ ትግሬ፣ ትግሬ ናት። ኦሮሞ ናት ይልሻል። ጋላ ስድብ አርገህ ሆነ፣ ጋላ ናትም ደንቆሮች ናቸው። ጋላ እኮ ስድብ አይደለም። እሺ ካት እስኪ ምን መልክታለሽ እኔ ሞጣ አንተ ነህ አይደል ሞጣ ተብዬው ተብዬው ማለት እድሜ ልኬ ነው የማውቀህ እኔ አይደለሁም እኔ ሌላ አጎት ሲ ሞጣ እኔ አይደለሁም አጎቴ አይደለም እንዴ የምትሳደበው እሱ ጥቁር እኮ ነው ፀባይ ዘናኝ ነው ማርያምን ፀባይ አለው ማርያምን ሞታ ሌላለ እኔ አላገባሁም። አግብተሀል? አላገባሁም። አሜሪካ መሄድ ትፈልጊያለሽ? አግብተሽ ይፈረምልሽ። አሜሪካ አሜሪካ፣ የሆነ ልብ ይስጠኝ። አሜሪካ ምን ያደርግልኛል? አይ ትፈልጊያለሽ። እኔ አሜሪካ ነው መኖር እፈልገው እኔ እኮ አይደለም አገባ የሆነች ጓደኛ ያለች አንቺ ግን ታስትለኝ። አንቺ ፋን ነው የምላት። ትገድለኛለች። ተኝታለች። ጠዋት ነው ስራ የምትገባ። ሚዲያን ፎሎ አድርጉ። ለማንኛውም ፎሎ አላረግሽም ነው ለካ የእኛን ሚዲያ ቻች በርባሪ ነው። መልስልኝ መልስልኝ